ሰላም፣ ሰላም የዩቲዩብ ተከታታዮች እንዲሁም የዩቲዩብ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? እኔ ኪዩ ባላለው፣ የቲክቶክም እንዲሁም ደግሞ የዩቲዩብ አካውንቴ ኪዩከን ይላል። ቲክቶኬንም ፎሎ ማድረግ ትችላላችሁ። እንዲሁም ደግሞ ወደ ጉዳያችን ከመግባታችን በፊት ዩቲዩቤን የምትችሉ ሰዎች ሰብስክራይብ ብታረጉልኝ እና ሰፖርት ብታረጉኝ በጣም ደስ ይለኛል። ምክንያቱም በዚህ ዩቲብ ብዙ የምንሰራቸው ብዙ ማሳያችሁ ብዙ የምንማማረው ነገር አለ እናንተም ለእኔ በኮሜንት የምትነግሩኝ ወይም ደግሞ በቪዲዮ የማስቀምጥላችሁ ብዙ የምንማማራቸው ነገሮች አሉ እና የዩቲብ ፋሚሊዎች በምትችሉበት አቅም የምታዩት የቪዲዮ የመጣላችሁ ሰዎች ሰብስክራይብ እያረጋችሁ በምትችሉት አቅም ሰፖርት ብታደረጉኝ በጣም ደስ ይለኛል። እና ዛሬ ይዤላችሁ የመጣሁት ነገር ምንድን ነው? እንግዲህ እንደዚህ ስታዩኝ መቼም ጸጉሬ ነው የሚታያችሁ። ይሄ ጸጉር እንዴት ነው እንደዚህ ያማረበት ምክንያቱ ምንድን ነው ብላችሁኝ ከጠይቃችሁኝ፣ ደግሞ እኔ ምክንያቱን እነግራችኋለሁ። መቼም ሁማኔር እንደማይመስላችሁ ተስፋ አደረጋለሁ። ይሄ የራሴ ጸጉር ነው እና ብዛቱም አሪፍ ነው እንደምታዩት ነው። ቀይ ትንሽ የሆነው ቀለም ነበረው፣ ፌድ እያደረገ ነው ቀለሙ እየወጣለት ነው። እና አሪፍ ቴክስቸር ነው ያለው ከፊት ከፊት እነዚህ ኖርማሊ ሆን ብዬ የቆረጥኳቸው ናቸው። ቢ ያቺ ከፊት ልክ አይደለም ምናምን የምትሉ ካላችሁ ሆን ተብሎ የተቆረጡ ናቸው። ለምን ረጅም ፀጉሯቸው ትንሽ ሲረዝም አንዳንዴ ከፊት ላይ ምናምን ለማሳጠር እነዚህ ከፊት ለመልቀቅ ስንፈልግ እስከዚህ ድረስ ይመጣል እና ብዙም አያምር፣ ውበት የለውም እንደዛ። እና ትንሽ ሲቆረጥ ወደዚህ አካባቢ ሲመጣ አ ውበት ይኖረዋል። እንደምታዩት ነው። እንግዲህ እኔ ፀጉር ይሄ ለውጥ የመጣው ቢያንስ በአንድ አመት አካባቢ ነው። በቃ አንድ አመት ዘጠኝ ወር፣ ስምንት ወር፣ አስር ወር ምናምን ይሆነዋል እና ይሄም ደግሞ ምንድን ነው ካላችሁ በጣም አሁን ላይ እንትን እያለበት ያለ እየተሰራበት ያለ ቅባት አለ። ምንድን ነው እሱም? ቫቲካ ነው። ቫቲካ ቫቲካ በብዙ ፍሌቨር አለ። የነጭ ሽንኩርት አለ፣ ቀይ ሽንኩርት አለ። በጣም በብዙ አይነት ፍሌቨር አለ። የወይራ አለ። እና እኔ የምጠቀመው ይሄኛው ነው። በጣም አሪፍ ነው። ቢያንስ በቃ እንዳልኳችሁ ወደ ዘጠኝ ወር አስር ወር አካባቢ ተጠቅሜበታለሁ። ሊንክ በደንብ ይታያችኋል ብዬ አስባለሁ። ይሄኛው ቫቲካ ነው። በጣም በጣም አሪፍ ነው። አብዛኞቹ አሁን ቲክቶክ ላይ፣ ዩቲዩብ ላይም ሳየው እንትን ነው የሚሉት ማለት ተቀብታችሁት ከተወሰነ ሰዓት በኋላ ታጠቡት የሚል ነገር አላችሁ። ምክንያቱም ሽታ አለው ምናምን የሚሉ አሉ። ኖ ማለት እንደዚህ በጣም የገነነ ሽታ የለውም። ተቀብታችሁት እንደ ኖርማል ቅባት ብትቀቡትም ይሄን ያህል እንትን የሚል አይደለም፣ ሽታው ገኖ በጣም የሚያስጠላ አይደለም። ኖርማሊ በምትገዙበት ሰዓት ከፍታችሁ ማሽተትም ትችላላችሁ። እና እንዲሁም ደግሞ ያው እንደሚባለውም ተቀብታችሁት፣ በተለይ ደግሞ አሳድራችሁት ጠዋት ላይ ብትታጠቡት በጣም የተሻለ ነው። ስትቀቡት ደግሞ ቆዳችሁ ላይ ቆዳችሁ ላይ ብትቀቡት በጣም አሪፍ ነው እና እቺ ቫቲካ ነው። የቫቲካ ምርቶች በጣም አሪፍ ናቸው። በተለይ ኦይሎቹ ዋው! ማለት እኔ በጸጉሬ ላይ በጣም ብዙ ለውጥ አይቼበታለሁ። ቢያንስ እንዳልኳችሁ ነው አንድ አመት የተጠቀምኩትኝ እና በጣም ለውጥ አለው። ና የምትችሉ ገዝታችሁ ተጠቀሙ። በጣም አሪፍ ነው ምርጥ ነው። እና እንደምታዩት እንግዲህ የእኔ ጸጉር ሁማኔር ምናምን እንደማይመስላችሁ ተስፋ አደርጋለሁ። ያው እንደምታዩት እንደዚህ እና በጣም ነው እንትን የሚለው ያው የራሴ ነው እና በምትችሉት አቅም በማንኛውም ሱቆች ላይ አሉ። ቲሶ፣ ሱፐርማርኬቶች ኤኒታይም አሉ። ሱቆች፣ ትናንሽ ሱቆች ላይ አሉ። ሱፐርማርኬት ላይ በምትፈልጉት አለም እና በደንብ አይታችሁት በተለይ እኔኛው ይሄኛው ፍሌቨር ተመችቶኛል፣ በዚህኛው እና ግዙ፣ ተጠቀሙት። በጣም አሪፍ ነው። አመሰግናለሁ። በቀጣይ ደግሞ ፊት ላይ ሳሙና አሳያቸዋለሁ። ፊቴ ላይ በጣም ለውጥ ያየሁበት ሳሙና አለ። እሱን ደግሞ አሳያቸዋለሁ። ካላ ቪዲዮ ሰራላችኋለሁ ኔክስት እና ኮመንት አስቀምጡልኝ እንዲሁም ደግሞ ይሄኛውን ቫቲካ ተጠቅማችሁ ለውጡን ያያችሁ ሰዎች ደግሞ እናንተም በኮመንት አስቀምጡልኝ በምትችሉት አቅም ደግሞ ዩቲዩብን ሰብስክራይብ አድርጉልኝ አመሰግናለሁ በሚቀጥለው የፊት ሳሙና አሳያቸዋለሁ ምን አይነት ሳሙና ለምን አይነት ፊት እንደሚሆን ማለት ነው እኔ ተጠቀሚ ለውጥ ያመጣልኝን እና እንዲሁም በዛውም የእኔን የቆዳ አይነትና የሳሙናውን አይነት አሳያቸዋለሁ አመሰግናለሁ